በጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል የሲቲ ስካንና የኤም አር አይ ህክምና አገልግሎት መስጠት ከተቋረጠ ከሰባት ወር በላይ መሆኑን ታካሚዎች ተናግረዋል። የሆስፒታሉ ህክምና መቋረጡን ተከትሎ የተሻለ ህክምና ለማግኘት ህክምና ፈላጊዎቹ ወደ ባህር ዳርና አዲስ አበባ ለመጓዝ ተገደዋል። ይህም ከፍተኛ የሆነ ጫና እንዳሳደረባቸው ነው የሚናገሩት። ዛሬ ጨራሽ የላቸው ከውጭ ነው አይናሬው ከግል ሄዳቸው ከላብራቶሪ እየተባ ና ሄደን አሰርቶ መልሰው ወደዚህ 250 ብር ድሮ ከዚህ የጤና መድን ሳላወጣ በ30 ብር ነበር የሰራው። ያን ብላሽቷል አልተሰራም እየተባለ ይበነግል ነው። ምን ያለ ባጭር ሰዓት ወይም ደግሞ ባለመገኘት ትንሽ ሪስክ አለው ማለት ነው በህይወት ላይ ደግሞ፣ ምንድን ነው በአሪቃ በ30 ሪቃ ነው የሚባለው በሽተት ትንሽ አፋጣኝ ሊሆን ይችላል። ሆነ ማለት ደሞ ትንሽ ከባድ ነው። ከውጭ አሰራን ከባድ መቼም፣ ህይወት ማሽኖቹ በመበላሸታቸው ምክንያት አፋጣኝ የህክምና ምርመራዎችን ማከናወን አልተቻለም ይላሉ ቅሬታ አቅራቢዎቹም። ተቋሙም አፋጣኝ ምላሽ አላመስጠቱ ነገሮች ውስብስብ እንዲሆኑ እያደረጋቸው ነው። ለአንድ ሲቲ ስካን ባህርዳር ሂደህ ለመሰራት ባለፈው ሆን ያጎት ዚ የለ ህበላሽ ታልተውሎ ዘጠኝ ሺ ብር ነው ለአንድ ኩንትራት ለአንድ አባዱላ ዘጠኝ ሺ ብር ከፍለው ሂዶ ሲቲ ስካን ተነስተው ይመጡ እና ይሄ ችግር አለ። መንግስት ቢያዩ ጥሩ ይሆናል። ባራዝ ምድን ምክንያቱም የብዙ ህይወት ሰዎች የተቀጠፉ በመሆን ያን በመታደግ ቢተባበረን ብለን በትህትና እንጠይቃለን። ሐኪሞችም ቢሆን ማሽኖቹ በመበላሸታቸው በተግባር የታገዘውን የህክምና ትምህርት ማግኘት እንዳላስቻላቸው ነው የሚገልጹት። ማስተማሪያ ሆስፒታል እንደመሆኑ እዚህ እኛ ምንም ተማሪዎች ደግሞ ያው በትልቁ እኛን ማፌክት ያደርገናል። ከኮሚኒቲ በተጨማሪ ከታካሚ በተጨማሪ ተገቢውን እኛ የመማር ማስተማር ሂደቱን በጣም አደናቅፏል። ስቲል ገስቶችን ከሌላ ቦታ እያመጥተው ምናምን እንዲሰጡ ነው የተደረገው ና ከዛ ከዛ አንጻር የመማር ማስተማር ሂደቱንም ኮርቶታል። ተቋሙ የህዝቡን እንግልትን በማሰብ በብልሽት ምክንያት አገልግሎት መስጠት የታቋረጡ ማሽኖችን ወደ ስራ መመለስ እንዳለበት ተገልጋዮቹ ጠይቀዋል። ሆስፒታል ምንድነው ከመንግስት የሆነ ነገር ጠይቁ ያለው ነገር እንዲያሟላ መደረግ አለበት ነው የሚለው ምክንያቱም በፍጥነት አሁን ስድስት ወር እየተባለ ነው። ያ ስድስት ወር ማድረግ በዛ ውስጥ ላይ ብዙ ህዝብ ነው እየተጎዳ ያለው። ያ ደግሞ ከመጎዳቱ መንግስት ጥያቄ ተቀብሎ ምላሽ ቢሰጠልኝ። እንግዲህ የበላይ አካል ይሁን ገምግሞ ላቦራቶሪውንም ሲዚስካኑም ሲበላሽ እያሰራ እያለ ህብረተሰቡ የጤና መድን ስሙ የጤና መድን አንድ ሺህ ምናምን ብር እየከፈልን ነው፣ ስሙ ነው እንጂ መድኃኒት ውጭ ነው የምንገዛው። ሲዚስካኑም ባህር ዳር ነው ሂደው የምንታከመው በቃ የተሟላ ነገር የለውም። የጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል በሁለቱም ዘመናዊ ማሽኖች ታግዞ የሚሰጠው የሕክምና አገልግሎትን መቋረጡን ተናግሯል። ችግሩን በፍጥነት ማስተካከል ያልተቻለው ውል የገባው ድርጅት ለብልሽት ጥገናው ምላሽ መስጠት ባለመቻሉ ነው ብለዋል። የተለያዩ ባለሙያዎችን አምጥተን ለማስፈተሽ ችለን በአጋጣሚ ኢትዮጵያ ውስጥ አክሰሰሪ ወይ ደግሞ ሊሰራ የሚችልበት መንገድ ሊሳካ አልቻለም። በአጋጣሚ ሆኖ ደግሞ ማሽኖቹ ሲመጡ ማማጊ የሚባል ድርጅት ጋር ውል ወስደን እነሱም እየመጡ በየሶስት ወሩ እስከ መበላሸቱን በፊት ፕሪቬንቲ ሜንቴናንስ እየሰሩ የነበረበት ሁኔታ ነበረ። ግን እዚህ ወቅታዊ በሆነው ችግር ምክንያት በጊዜው መምጣት አልቻሉም። ያው በነበረው ከተማ ውስጥ በነበረው ችግር ምክንያት። ከዛም በኋላ በተደጋጋሚ እነሱን ለማግኘት እኔም በግሌ አዲስ አበባ ድረስ በመሄድ ክቡር ፕሬዚዳንት ዩኒቨርሲቲያችንን ጨምሮ በተለያየ መንገድ ሰዎቹን አፕሮች ለማድረግ ተሞክሮ እነሱም ባለባቸው ችግር ምክንያት መምጣት አልቻሉም ከሀይል አቅርቦት ጋር በተያያዘ የተበላሹትን ከፍተኛ ሀብት ወጪ የሆነባቸውን የህክምና ማሽኖች ወደ ስራ ለማስገባት ጥረቶች እንደቀጠሉ ናቸው ዩኒቨርሲቲው የተለያዩ ፈንዶችንም ቢሆን አፈላልገን ከተቻለ እንግዲህ ማክሲማም ኢፈርቱን ተጠቅመን ማሽኑን ማስጠገን ነው። ማስጠገን የማይቻልበት ደረጃ ላይ ከደረሰ ግን አዲስ ግዥም ቢሆን መጠየቅ። በዚህ አጋጣሚ ምናልባትም ይህን ፕሮግራም የሚከታተሉ ሰዎች ካሉ ያው ጎንደር በጣም ትልቅ ከተማ ነው። ዩኒቨርሲቲ ሆስፒታላችንም በጣም ቀደምት ነው። በጣም ለብዙ ማህበረሰብ አገልግሎት ይሰጣል። ከዚህ አንጻር ማገዝ የሚፈልጉ ዲያስፖራዎች ካሉ መንግስታዊ የሆኑ ሁሉም ይበር ብንታገዝ በጣም ደስ ይለናል። ጉዳዩ ከዩኒቨርሲቲው አቅም በላይ መሆኑ የተገለጸ ሲሆን ለዘላቂ መፍትሄው ሌሎች ተቋማትን እገዛ ተቋሙ ጠይቀዋል።